ሰላም ይቱብ እንግዲህ በሌላ ቪዲዮ ተናበልሰናል። ቆንጆ ነበር። አንድ ዶናት ጨምሪለት። በቃ ፊቱ ከበደኛ ቦምቦሪኖ ነው። ጨምሪ። ፓስቲ እኛ ደግሞ የምንለው ነው ቆቆር። ምን ፓስቲ ኢት ፓስቲ፣ ውድ ውድ ፓስቲ ቤት አለ። ቆቆር ብቻ የሚሸጥበት አሩስ ዘውስ ነው።

አንድ ዶናት ጨምሪለት። በቃ ፊቱ ከበደኝ። አዎ፣ ቦምቦሊን ነው ጨምሪ። አ አይደለ ቦምቦሊን አንድ ጨምሪለት ብላ ቡና፣ ቁርስ። በጣም ቡዝ ሷል በጣም ሰላች ውጭ ላይ በጣም ብዙ ነበር። እዚህም እኛ ከመጣታችን በፊት ራሱ ሰው ብቻ ነበርና ለዛ ነው። አንተ ጠጣ እሱ አንተ ጾም እኛ አይደል አንተ ይሄንን ይዘን ማስቀመጫ አራቱ ሳምቡሳ ነው ሰባ ብር ማለት ነው። ይሄኛው ፓስቲኒ ስንት ነበር? ያየ ነው ብቻ ብሩ መጨረሻ ላይ ሲመጣ ነው ነው ነው ነው የሚባለው ቦምቦሊ ነው ነው

ስንት መሰላችሁ? ፓስቲን ፓስቲን በጣም አሪፍ ነው፣ ይጣፍጣ እግዚአብሔርን ነው የምላችሁ። ሄዳችሁን መሞክር ትችላላችሁ። ፓስቲን በጣም እንደነገርኳችሁ ቅድም ተናገር ያለ ቦታው ሳምቦ በጣም ይጣፍጣል። ስንት ብር ነው የወጣው? 19 419 ብር ነው የወጣ ነው። ብቻ እንደዛ ያው ሁሉ ጠቅመን ማለት እና ጋይስ፣ ሲመቻችሁ ሳር ደሞ ያለውን ቆይታ ደግሞ እናሳያቸዋለን። ስፔሻል ሳር መጨረሻውን በዚህ ነው እየዘጋናለን እና ቅዱስ ነው የሰራው የቅዱስ ቤት እንግዲህ ስትመጡ የሆነ ነገር አናጣም። ብቻ ግንባርሽ እንግዲህ አሁን ስራውን ጨርሶ ሁሉ ነገር ቅድም እንዳወራ ነው ማለት ሁሉ ነገር ጨርሳለች ስራ ግን የኛውን ስሙ ቅዱስ ሲመጣ አንት ሲጣፍጥ፣ ዋው! ከረሚላ ከረሚላ ከረሚላ የቅዱስ የቅዱስ ግብዣ ነው። እኔ ጋብዝኩት ሳምቡሳ ፓስቲ የቅድሙ እሱን ጋብዝኩት። እሱ ደግሞ አያለና መጀመር በስፔሻል ሳራ መጣልኝ። ለራሱ ደግሞ ሜንት ነው ከዛ መንበላው ደግሞ ሲመጣ ምግቡ ደግሞ አላውቅም፣ ራሱን ያዘዘው ብቻ እንገናኝ። አይ ጋይስ እንግዲህ ባለፈው ቪዲዮ ላይ አይታችሁታል እና አብርሽ እና አማኔ ምናምን ይህን በልተው ዛሬ ቅዱስን ደግሞ ሲቀመሰው ብዬ ዛሬ እሱ ይህንን አዘዘ። እኔ ደግሞ ሌላ ነው ያዘዝኩት። እኔ የምታስቀምሰኝ ማለት በእሱ ቤት አልቀመሰውም ነበር። ዛሬ እኔን እያስቀመስኩት ያለሁት ይሄን ነበረ። ውሏችንን አይታችሁታል። ጸጉሬ ተቆርጬ ያሉ ምናምን፣ ውዱ ውዱ ቆቆር ቤት የገባ ነው። ብቻ እሱን በልተ ምናምን፣ መጨረሻ ላይ የቅዱስ እራት ግብዣ ነው ይሄ፣ ችግር ይሄንን ሁሌ እንዳያችሁት ነው። የዛሬው ቪዲዮዋችን ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ አምቆዩልኝ። እወዳችኋለሁ። ቻው።